ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከሁለተኛው ሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች አሁን ላይ እየተነሱ ይገኛሉ። እነሱን መረጃዎች ነው ወደ እናንተ እያደረሰን ቆይታን የምናደርገው። ፏር ባህሩ ፕሮግራሙን እየመራው ቆያለው። ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ ደግሞ የአክብሮት ግብዣዬ ነው። ከመሸጋገሪያ በኋላ ተመልሰን እንመጣለን። የተለያዩ ርዕሰ ጉዳዮችንም እናነሳለን። አብራችሁ ይቆዩ። ወደ ቀዳሚው ጉዳያችን እናምራም ሪያል ማድሪድ የኮንትራት ውል ለቪኒሲዮስ ጁኒየር አቅርበዋል። በቅርብ ወራት ውስጥ የቪኒሲዮስ ጁኒየር የወደፊት እጣ ፈንታ በሪያል ማድሪድ ላይ ብዙ ግምቶች ነበሩ። አሁን ላይ ግን ያወር ያልቋል። ተጫዋቹ ወደ ሳዑዲ አረቢያ ለመዘዋወር ሲያስብ እንደነበር ሲነገር ነበር። አሁን ግን የወደፊት ሕይወቱን በ2018 ለተቀላቀለበት ክለብ ለመስጠትም ወስኗል። በቅርቡ ሪያል ማድሪድ እና ቪኒሲዮስ ጁኒየር በአዲስ ኮንትራት ስምምነት ላይ ለመድረስም መቃረባቸው ቢሰማም አሁን ላይ ዲያሪዮ አስ ንግግሮች ወይም ደግሞ መጠናቀቃቸውን ይገልጻል። ብራዚላዊ ኢንተርናሽናል በመጪው ሳምንትም አዲስ የአምስት አመታት ኮንትራትም ለመፈራረም ሲዘጋጅ በሳንቲያጎ ቤርናቢው ለብዙ ዓመታትም ይቆያል ተብሎ ነው የሚጠበቀው። ቪኒሲዮስ አሁን ባለው ኮንትራቱ ላይ የሶስት አመታት ማራዘሚያ ብቻ ነው የሚፈርመው። በ2027 የሚያበቃው ኮንትራቱንም ለማራዘም የቪኒሲዮስ ወኪል ፍሬድሪኮ ፔና ለደንበኛው አጠር ያለ ኮንትራትም በመፈለጉ ተጨማሪ 3 አመት ብቻ ይፈልጋል። ምክንያቱም ለቪኒሲዮስ ጁኒየር ሊለቅ ቢፈልግም ኮንትራቱ ውስብስብ እንደሆን እንዲሆንም አይፈልጉም። ይህ ማለት የሳዑዲ አረቢያ ህልም አሁንም እንግዲህ ሊኖር ይችላል። እንደ ዘገባው ከሆነ የቪኒሲዮስ ጁኒየር የአዲስ ውል በአምስት ዓመታት ውስጥም 100 ሚሊዮን ዩሮ የተጣራ ገቢንም ያስገኝለታል። ይህ ማለት ከኬሊያን ኤምባፔ በላይ በሪያል ማድሪድ ከፍተኛ ገቢ ያስገኝለታል ማለት ነው። በዚህ አመት መጀመሪያ ላይ ቪኒሲዮስ ጁኒየር በአዲሱ ኮንትራቱ የክለቡ ከፍተኛ ተከፋይ ተጫዋች መሆን እንደሚፈልግ ለሪያል ማድሪድ እንዳሳወቀ ይታመናል። የክለቡ ኃላፊዎችም የተጫዋቹን ኮንትራት አሁን ላይ አሟልተዋል። የ24 አመቱ ተጫዋች በዚህ አመት ጥሩ ባይሆንም ባለፉት አመታት በቡርን ውስጥ ግን ባሳየው ነገር የክለቡ ሰዎች ደስተኛ እንደሆኑ ነው የሚገለጸው። ሳንድሮ ቶናሊ በማንቸስተር ራደር ላይ የገባ አዲሱ ተጫዋች ሆኗል። ማንቸስተር ዩናይትድ በዚህ ክረምት ሳንድሮ ቶናሊን ለማስፈረም ትልቅ እቅድ እንዳላቸውና የኒውካስል ዩናይትድን ኮከብ ለማስፈረም ከአውሮፓ ግዙፍ ቡድን ጋርም እየተፋለሙ መሆናቸውን ዘገባው አሳይተዋል። ኒውካስል ዩናይትዶች ሳንድሮ ቶናሊን በጁላይ 2023 ለማስፈረም ለኤሲ ሚላን 55 ሚሊየን ፓውንድ ሲከፍሉ፣ በክለቡ ታሪክ ከትልልቅ ዝውውሮችም አንዱ ነበርም። ይህንን ዝውውር ተከትሎ በወቅቱ በአንዳንድ የጣሊያን ሚዲያ ክፍሎችም ሌላ ትልቅ ተሰጥኦ ያለው ተጫዋችም በሌሎች የሊግ የላቀ ፋይናንስ ምክንያትም ሴሪ ኤ ለቁ መውጣቱ እንደ ስህተት ይቆጥሩት ነበር። ቶናሊ በውድድር እንግዲህ በመጀመሪያ የውድድር ዘመን ቆይታው በ12 ጨዋታዎች ላይ ብቻ የተጫወተ ሲሆን በወቅቱ እንግዲህ አንዳንድ ነገሮችን በመጣሱ አስር ወር እገዳ ምክንያትም በኒውካስል ዩናይትድ ውስጥ ሕይወቱ ጥሩ ጅምር አልነበረውም። የጣሊያን አቢብ ኢንተርናሽናል በነሐሴ ወር ወደ ሜዳ የተመለሰ ሲሆን በዚያው የውድድር ዘመን ለኒውካስል ዩናይትድ ያለውን ድንቅ ብቃት አሳይቷል። በዌምብላይ በሊግ ካፕ ፍጻሜ ሊቨርፑልን ሲያሸንፉ የውድድር ዘመኑን የኒውካስል ምርጥ ብቃቱን ነበር ትሆናል ያሳየውም በሁሉም ውድድሮች 42 ጨዋታዎችን አድርጎ አምስት ጎልና ሶስት አሲስቶችን ማድረግ ችሏል። አሁን ላይ የጣሊያኑ ጋዜጣም ኮሪዮር ዴሎ ስፖርት እንደዘገበው ከሆነ የፕሪምየር ሊግ ጉድም ማንቸስተር ዩናይትድ በዚህ ክረምት ሳንድሮ ቶናሊ ለማስፈረምም ለመሞከር ያልተለመደ እንቅስቃሴንም ለማድረግ እቅድ አላቸው ነው ያለው። የሩበን አሞሪም ቡድን ለሳንድሮ ቶናሊ አዲስ የዝውውር ተፎካካሪ እንደሚሆን ይገመታል። የቀጠር ኃላፊ የሆነው ደግሞ እንዲሁ ደግሞ እየተገለጸ የሚገኘው ሰውም የተለያዩ ጉዳዮችን እንደሚያደርግ ነው የሚታወቀው። በተለይ ደግሞ የማንቸስተር ዩናይትድ ቅጥር ኃላፊ የሆነው ክሪስቶፈር ቪቬል ፊርማውን ለማግኘትም ዩቬንቱስን ተቀላቅሏል። ዩናይትድ የዩሮፓ ሊግን ማሸነፉና ለአውሮፓ ቻምፒየንስ ሊግ መብቃታቸውም ተጨማሪ ገንዘብ እንዲያገኙም ለሳንድሮ ቶናሊ ከፍተኛ የሆነ 85 ሚሊዮን ፓውንድን በማቅረብ ከውድድሩ የሚገኘውን ገንዘብ በቶናሊ ላይ ለመጠቀምም አላማ አላቸው። ዩቬንቱስ በበኩሉ የ25 አመቱን ተጫዋች ለወራት ሲከታተሉ የቆየ ሲሆን ወደ ጣሊያን ለመመለስም ሊያሳምኑ ተስፋ አድርገዋል። ኒውካስሎች ተጫዋቹን እንግዲህ የመልቀቅ ፍላጎት ባይኖራቸውም ሁለቱም ክለቦች ገፍተው ከመጡ ሳንድሮ ቶናሊን የማግኘት እድላቸው ሰፊ እንደሆነ ነው የጣሊያኑ ጋዜጣም እንዲሁ ያስነብበው። ቶተንሃም ከ25 እስከ 30 ሚሊዮን ዩሮ የሚያወጣውን ሁለገብ እንግሊዛዊ ዝውውርን ይፈልጋሉ። ቶተንሃም ሆትስፐርስ የማንቸስተር ሲቲውን የአጥቂ አማካይ ጄምስ ማኬቲን በውድድር አመቱ መጨረሻ ለማዘዋወር እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ቲቢአር ፉትቦል በዘገበው መሰረትም ኖቲንግሃም ፎረስት በ22 አመቱ አማካይ ላይም ፍላጎት አለው። የፊርማውንም ውድድር ማን እንግዲህ ማሸነፍ ይችላል የሚለው ነገር የሚጠበቅ ሲሆን ጄምስ ማኬቲ እንደ ኒውካስል ዩናይትድ ካሉ ክለቦች ጋርም ስሙ ተነስቷል። ምንም እንኳን በማንቸስተር ሲቲ ቡድን ውስጥም ቋሚ ተጫዋች ባይሆንም ጄምስ ማኬቲ በዚህ ሲዘን በሁሉም ውድድሮች ሰባት ጎሎችን አስቆጥሯል። ቶትንሃም እንደ ጄምስ ማኬቲ ያለ ወጣት ተጫዋችን ፊርማ እንግዲህ አጠናቀውም ሊጠቀሙበት እንደሚችሉ ጭምር ነው እየተገለጸ የሚገኘው። ቶትንሃሞች ከማንቸስተር ሲቲ ጋር ስምምነት ላይ ለመድረስም መደራደር ይችሉ እንደሆነ መቴት ያለበት ጉዳይ ነው። የ22 ዓመት ወጣት በአስር ቁጥር ሚና ውስጥ እንዲሁም ደግሞ በክንፍ መጫወትም ይችላል። በቶተንሃም አጥቂ ክፍል ላይ ጎልና ፈጠራንም ይጨምራል። ቲሞ ቨርነር የውሰት ውሉ ሲያልቅም ክለቡን የሚለቅ ሲሆን፣ ሪቻርልሰን ወደ ኤቨርተን ሊመለስም ነው ተብሏል። ስፐርሶች ፈጠራንና ግቦችን የሚጨምር ሰውም እንዲሁ ይፈልጋሉ። ጄምስ ማኬቲ ለጄምስ ማዲሰን ሽፋን መስጠት ይችላል። ተጫዋቹ ለቶትንሃም ሆትስፐርስ ተስማሚ ምርጫም ሊሆን ይችላል። ተጫዋቹ እንግዲህ ገና ወጣት ነው የሚያሻሽለው ብዙ ነገርም አለው። በፕሪሚየር ሊጉ ከፍተኛ ደረጃ ላይ ያለ ሲሆን ያለውንም ብቃት የማሳደግ ባህሪያትም አሉት። ፊርማው ከተሳካ ለሚቀጥሉት አመታትም ለቶትናም ጠቃሚ ተጫዋች ሊሆን እንደሚችል ነው እየተገመተም የሚገኘው። ኖቲንግሃም ፎረስት እንደ ጄምስ ማኬት ያለው ወጣት ፈራሚን እንግዲህ ይፈልጋሉ ሞርጋን ጌብስ ዋይት ከመውጣት ጋር ስሙ በደንብ እየተያዘ ነው። እሱን መተካት ደግሞ ይፈልጋሉ። ምንም እንኳን በሊጉ የደረጃ ሰንጠረዥ 17ተኛ ደረጃ ላይ ቢቀመጡም ቶትናሞች ለተጫዋቾም ይበልጥ ማራኪ መዳረሻ ሊሆን እንደሚችል ጭምር ነው የተነገረው። ጁኒየር ፊርፖ ወደ ስፔን ይመለሳል። የሊድስ ዩናይትድ ኮከብ ክለቡን ለመልቀቅም የተቃረበ ይመስላል። ነጮቹ በ2025-2026 የውድድር ዘመን ሊግ እንግዲህ እግር ኳስን እንደገና ይጫወታሉ። በሁለተኛው እርከን የሁለት የውድድር ዘመናት ቆይታን ካደረጉ በኋላ የሻምፒዮናው ሻምፒየን ሆነው ወደ ከፍተኛው ተመልሰዋል። ቲምቶክ እንዳስነበበው ላለፉት አራት ዓመታት በሊድስ የተጫወተው የግራ ተመላላሽ ጁኒየር ፊርፖ መውጣቱ የተረጋገጠ ሲሆን ተጫዋቹ ሊድስን ለመቀላቀልም ትክክለኛው ጊዜ አሁን ነው ብሎ ያምናል። ፊርፖ ከአራት ዓመታት ቆይታ በኋላ በነፃ ኤላን ሮድን ይለቃል። የቲምቶክ ምንጮች እንዳስነበቡት ወደ ሪያል ቤቲስ የሚደረገው ዝውውርን ሊያጠናቀቅ ተቃርቧል። ፊርፖ በሥራው በመጀመሪያዎቹ ጥቂት ዓመታት ለሎስ ቬርዲ ብላንኮቹ ተጫውቷል። አሁን ላይ ከክለቡ ጋር ስሜታዊ ግንኙነትም አለው። ከሪያል ቤቲስ በኋላ የግራ መስመር ተከላካዩ ከባርሴሎና ጋር ሁለት የውድድር ዘመናትም ተጫውቷል። እናም እሱን ለመመለስም እየተመለከቱ እንደሆነ የተሰማው የዝውውር ኤክስፐርቱ ግሬም ቤሊ ለሊድስ ኒውስ እንደተናገረው ከሆነ ፊርፖ ወደ ስፔን እንደሚሄድ ተነግሮኛል። ባርሴሎና እንደ ቁጥር ሁለት ኢላማም ለይተውታል። ቤትሶችም ተጫዋቹ ላይ ፍላጎት አላቸው። ወደ ስፔን የሚመለስም ይመስላል። ተጫዋቹ ብዙ ነገሮችን አድርጓል። ስፔን እንግዲህ ሁሌም እንግዲህ የፊርፖን አላማ ነበረችም ሲል ጭምር ነው እንደተናገረው። አሁን ላይ ፊርፖ ወደ ስፔን የመመለስም እድል ያለው ይመስላል። ነገር ግን ብቸኛው ጥያቄ በየትኛው ክለብ ነው የሚለው ነው ምንም እንኳን ሪያል ቤቲስ ወደ ዝውውሩ እየተቃረበ ቢሆንም ሙሉ በሙሉ የተወሰነ ነገር የለም። ስለዚህ ደግሞ ፊርፖ እዚህ እንግዲህ በቂ የጨዋታም ጊዜ እንደሚሰጠው እተማመናለሁ ሲልም ነው። ባርሴሎናም ስምምነቱን ሊጠልፍ እንደሚችል ነው እየተገለጸ የሚገኘው። ማንቸስተር ሲቲ ሌላኛውን የዩቬንቱስ ተጫዋች ሊያስፈርም ነው። ማንቸስተር ሲቲም ከዩቬንቱሱ የመስመር ተከላካይ ኮከብ ኒኮላ ሳቮና ጋርም መለየቱ ተዘግበዋል። በአዲሱ የውድድር አመት አንጋፋው ኮኮብ ካይል ዎከር በውሰት ወደ ጣሊያን እንዲሄድ የፈቀደው ሲቲ በውድድር አመቱ ሁለተኛው አጋማሽ የቀይ መስመር ተከላካዩን ቦታ ለመሙላትም የሪኮ ሎቤስንና አማካዩን ማቲያስ ኑኔስን ተጠቅሟል። ነገር ግን ቦታው በዚህ ክረምት እንደሚሻሻል ይጠበቃል። ሲቲ በተጨማሪም የኒውካስል ዩናይትድ ኮኮብ ቲኖ ሊቨርማንቶንና የፍላሚንጎን ዌስሊ ፍራንካን እንዲሁ እየተመለከተም ነበር። በእርግጥ ሲቲ በጥሪ ተጫዋቾች የዝውውር መስኮት ላይ ካምቢያሶን ከማዛወር ጋር በእጅጉ ስሙ ተቆራኝቶ ነበር። ፉቶ ስፖርት የክረምት የዝውውር መስኮት ሲከፈትም ያንን ፍላጎት እንደገና ለማደስም እንደሚፈለጉ ነው የተነገረው። ነገር ግን ፉት መርካቶ ያወጣው አዲስ ዘገባ የኢቲሃድ ቡድን በዚህ ክረምት ሊደረግ የሚችለውን ስምምነት በፊት ከኒኮላ ሳቮና ጋርም የቃል ስምምነት እንዳላቸው ነው የተነገረው። ፉቶ ስፖርት በማከለም ቢያንኮኔሪዎቹ ለሽያጭ ክፍት ናቸው ብሏል። ዘገባው የሲቲ ተወካዮች ከሳቮና ወኪል ጋርም ስለሚኖረው እንቅስቃሴ መነጋገራቸውን እንደሚቀጥሉ የተናገረው ሳቮና በ2024-25 የሴሪኤ ዘመቻ ከኮሞ ጋር ባደረገው የመክፈቻ ጨዋታ ላይ የመጀመሪያ ጨዋታውን በማድረግ ወደ ዩቬንቱስ የመጀመሪያ ቡድን መጥቶ ፈጣን እድገትን አሳይቷል። የ2 ዓመቱ ወጣት ከዚያን ጊዜ ጀምሮ በሁሉም ውድድሮች 27 ጨዋታዎችን በሴሪአ እና ሰባት ደግሞ በቻምፒየንስ ሊግ ተሰልፎ መጫወት የሚቻለ ተጫዋች ነው። በዚህ ውድድር ዘመን ሁለት ግቦችን ሲያስቆጠር አንድ አሲስት ማድረግ የሚቻለ ሲሆን የመጀመሪያው ጥሪም ከሊቺያኖ ስፓሌቲ የጣሊያን ብሔራዊ ቡድን ቢያገኝም ገና የመጀመሪያ ጨዋታውን ማድረግ ግን አልቻለም። ተጫዋቹ በዋነኝነት የሚጫወተው እንደ ቀኝ መስመር ተከላካይ ሲሆን በቀኝ መስመር አማካኝነትም መጫወት የሚችል አይነት ተጫዋች ነው። የኒውካስል ዩናይትድ ኮኮብ ለሳዑዲ አረቢያ ቡድን ፕላን ቢ ነው። የኒውካስል ዩናይትድ ኮኮብ ብሩኖ ጉማሬሽ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝን ማስፈርንም ካልቻሉ ለሳዑዲ አረቢያው ክለብ አል ሂላል እቅድ ቢ ነው ተብሏል። ጋዜጠኛ ጆርጅ ኒኮላ እንዳለው ከሆነ ለብሩኖ ፈርናንዴዝ የሚያደርጉት ጥረት ካልተሳካላቸው ብሩኖ ጉማሬሽን ለሳዑዲ ቡድን ፕላን ቢ እንደሆነ እየተነገረ ነው። ባለፈው ሳምንት የወጡ ሪፖርቶች አል ሂላል ለብሩኖ ፈርናንዴስ ትልቅ ገንዘብ ለማውጣት ስማቸው ተያይዞ ነበር። ነገር ግን የዩናይትዶች ለመሸጥ ዝግጁ አለመሆናቸው ዝውውሩን ከባድ እንደሚያደርገው ታውቋል። ምንም እንኳን ብሩኖ ፈርናንዴዝን ችላ የማለት ሀሳብ የሌላቸው ቢመስሉም የእሱ ዝውውር እንደማይሆን ካመኑ ግን ይልቁንም የኒውካስል ዩናይትዱን ተጫዋች በፍላጎታቸው ላይ እንዳያደረጉትን የተዘገበው ጋዜጠኛው ስለ ዝውውሩ ሲናገር ከብሩኖ ፈርናንዴስ ጋር የሚደረገው ድርድር የማይሳካ ከሆነም አልሂላል እቅድ ቢያለው የማንቸስተር ዩናይትድ ፖርቱጋላዊ አማካይ ለጆርጅ ሄሱስ እንግዲህ የቀድሞ ቡድን ሊጫወት ድርድሩ ካልተሳካ፣ ሙከራቸውን በብሩኖ ጉማሬሽ ላይ ያደርጋሉ። ለጊዜው ያለው ሀሳብ ይህ ነው። ለጉማሬሽ ትልቅ ገንዘብም ያውጣሉ ተብሎ ነው አሁን ላይ እየጠበቀ የሚገኘው አልሂላል በዚህ ክረምት አንዱን ለማስፈረም እንግዲህ አንዱን ኮከብ ለማስፈረምም ደጋፊዎቻቸውን ለማስደሰትም ዝግጁ ናቸው። ነገር ግን ጉማሬሽን ለማስፈረም የሚደረገው ሙከራ ኒውካስል ዩናይትድን ማስቆጣቱ ግልጽ ነው። የጉማሬሽና የአልሂላል አብሮ መነሳት ግን ለማክፓይሶቹ እንግዳ ነገር ነው። ኒውካስሎች ከአማካያቸው ጋር የመለየት ምንም አይነት ፍላጎት የላቸውም። ካፕቴኑ በማክፓይሶቹ ቤትም ለረጅም ጊዜ መቆየት ፍላጎት አለው። ተጫዋቹ ትልቅ ዋጋ የተለጠፈበት ሲሆን በዚህ ከዚህ ቀደም እንግዲህ በባርሴሎናና በማንቸስተር ሲቲ ብራዚላዊውን አማካይ ለመውሰድም ተደጋጋሚ ሙከራዎችን አድርገው አልተሳካላቸውም ነበር። አሁን ላይ የሳዑዲው ክለብ ከባዱን ዝውውር ሊሞክር እንደሚችልም ጭምር ነው መረጃዎች እያሳዩ የሚገኙት። ኡናይ ኤሚሪ ስለ አስተንቪላ የወደፊት ሁኔታ በቀጥታ እንግዲህ ተጠይቆ ግልጽ ምላሽን ሰጥቷል። ባለፉት ሁለት ወራት የጣሊያን ፕሬስ የአስተን ቪላውን አለቃ ኡናይ ኤምሪን ከሮማ ጋር አገናኝተዋል። የበርሚንግሃሙ ክለብ በዚህ ውድድር ዘመን በአውሮፓ አስደናቂ ጉዞ ነበረው። እናም ስፔናዊው በቻምፒየንስ ሊግ ውስጥም ትልቅ ጉዞውን እንዲያደርጉም አድርጓቸዋል። ኡናይ ኤምሪ አስተን ቪላ ወደ አዲስ ከፍታ ያሸጋገረ ሲሆን ብዙ ክለቦችም እየተከታተሉት መሆኑን ምንም አያስደንቅም። ቴሌ ሬዲዮ እንግዲህ ሲናገርም አሁን ላይ እንዳስነበበው የቀድሞው የሲቪያ አሰልጣኝ ብዙ ቡድኖች እያነጋገሩት ነው። የሮማ ኃላፊዎችን በቀጥታ በቪላ ፓርክ ስላለው የወደፊት ህይወቱም እና ቀጣዩ የሮማ አሰልጣኝም መሆን ይችል እንደሆነም ጠይቀውታል። የኡናይ ኤምሪ ምላሽ አጭርና ቀጥተኛ ነበር። አሁን ላይ የማይቻል ነው በማለት ለቪላ ታማኝነቱንም አሳይቷል። ቴሌ ሬዲዮ ስትሪዮ እንዳስነበበው ከሆነ የ55 ዓመቱ አለቃ በአቋሙ ላይ ግልጽ ነበረ። ኡናይ ኤምሪም በክረምት ሮማን እንደማይለቅም አሁን ላይ ለጣሊያኑ ቡድን አረጋግጠዋል። ኡናይ ኤምሪ በእንግሊዝ ደስተኛ ይመስላል። ወደ ጣሊያን ደግሞ በመሄድ ከባዱን ወንበር የሚያዝ አይመኝም ነው የተባለው። የጣንያሉ ክለብ ዳንኤል ዴሮሲን እና ኢቫን ጁሪችን በአንድ የውድድር ዘመን እንዴት እንዳባረረም ሲታይ ምናልባትም የቀድሞው የአርሰናል አሰልጣኝ በዚህ ሲዝን ባለፈም የአስቶን ቪላ መቆየታቸውና ወደ ሮማ የሚያደርጉት ጉዞ መተዋቸው ጥሩ ምርጫ ነው። ኡናይ ኤምሪ አሁን ላይ ያለው የቪላው ኮንትራት በ2029 ያበቃል ተብሎ ነው የሚታሰበው። ኡናይ ኤምሪ በክለቡ በቅርቡ እንግዲህ በትልቅ ደረጃ መፎካከር እንደሚችል ያምናል። የክለቡ ዳይሬክተር ሞንቺ ባለፉት የዝውውር መስኮቶችም ካደረጉላቸው ነገር በኋላ በቪላ መቆየታቸው አያስገርምም። ቪላ እንግዲህ በዚህ ክረምትም ትልቅ የዝውውር መስኮት ለማሳለፍ እየተዘጋጁ ሲሆን ኡናይ ኤምሪ በቀጣይ ዓመትም እንመለከታቸዋለን ተብሎ ነው የሚጠበቀው። ሊቨርፑልና ቸልሲ ሆላንዳዊውን ተከላካይ ማስፈረም ይፈልጉ እንደነበር በተደጋጋሚ ሲነሳ እንደነበር እናስታውሳለን። በተለይ ፋብሪሲዮ ሮማኖ ሊቨርፑል ዲን ሆችሰንን ማግኘት ካልቻሉ የቸልሲ ኢላማ የሆነውን ዦሬል ሃቶን ለማዘዋወር ሊንቀሳቀሱ ነው የሚል መረጃን በስፋት ሲያወጣ ነበር። አሁን ለዴን ሆችሰንን እንደማያገኙ ተረጋግጧል የቦርን መዙ ኮኮብ እንግዲህ ዋና ኢላማቸው ነበር፣ ነገር ግን የአክስ ኮኮብ ምትክ አማራጫቸው ሆኗል። ፋብሪሲዮ ሮማኖ በዩቲዩብ ቻናሉ ላይ ሲናገር ቼልሲና ሊቨርፑል ለዲን ሁጅሰንና ለዥሬል ሃቶ ፉክክር ውስጥ ነበሩ፣ ነገር ግን ዲን ሁጅሰን በሪያል ማድሪድ ተቀምተዋል። ሁለቱ ቡድኖች ከአክስ ጋር በሆላንዳዊው ተከላካይ ጉዳይ ላይ አሁን ድርድር ከመጀመራቸው በፊት ከስፔናዊው ውሳኔ እየጠበቁ እንደነበር ነው የሚነገረው። ፋብሪሲዮ ሮማኖ ሲናገር ከአክስ ተከላካይ ዥሬል ሃቶ እንግዲህ ልጀምር፣ በእርግጠኝነት በፕሪሚየር ሊግ የቼልሲ እና የሊቨርፑል የፍላጎት ዝርዝር ውስጥ ያለ ተጫዋች ነው። ስለዚህም ሁለቱም ክለቦች ተጫዋቹን እየተከታተሉት ነው ብለዋል። ቼልሲ፣ ሊቨርፑል እና አርሰናል ይህንን ተጫዋች እንደሚመለከቱትም እርግጠኛ ነኝ። እነዚህ ሶስቱ ክለቦች ቼልሲ፣ ሊቨርፑልና አርሰናል ጠንካራ ፉክክር ውስጥም እንዳሉ እናውቃለን። ስለዚህም በእርግጠኝነት እንግዲህ ሁሉም ቡድኖች ውሳኔ እንዲሰጥም እየጠበቁ ነው ጆሬል ሃቶ እንግዲህ አሁን ላይ በቼልሲና በሊቨርፑል በትልቁ በዝርዝር ውስጥ የሚገኝ ቢሆንም አሁን ላይ አያክስ ሊጉን እንግዲህ ውድድር ዓመቱን እንግዲህ ለማሸነፍ ትልቅ እድል ነበረው፣ ነገር ግን በፒኤስቪ አይንድሆቨን ተነጥቀው ዋንጫውን ማጣታቸው ይታወሳል። አሁን ላይ እንግዲህ ዥሬል ሃቶ ወደ ሌሎች ክለቦች ሊንቀሳቀስ የሚችልበት እድል ሰፊ ነው። ምናልባት በእንግሊዝ ቼልሲና ሊቨርፑል ይህንን ተጫዋች ለማስፈረም በትልቁ እንግዲህ የሚነሱ ስሞች ናቸው። አርሰናል ወደ አሌክዛንደር ኢሳክ ዝውውር እየተመለሰ ነው። አርሰናል ለአሌክዛንደር ኢሳክ ኒውካስል ዩናይትድ የጠየቀውን ዋጋ ለመክፈል መዘጋጀቱን ተዘግቧል። ሌሎች ሚዲያዎች ሌላ አጥቂ እንግዲህ ሌላ ከፍተኛ አጥቂ ወደ ኤምሬትስ ስቴዲየም ለማምጣት እየፈለጉ ነው ሲሉ ዘግበዋል። በዚህ ውድድር ዓመት የፕሪምየር ሊግ ሻምፒዮንነትን አለማሸነፍ አርሰናል በአጥቂ ክፍሉ ላይ ባለው ምክንያት መሆኑን የማይካድ ሐቅ ነው። ጋብሪኤል ሄሱስ አርኪ ተጫዋች አልነበረም። ካይ ሃቨርትስም በተፈጥሮ ዘጠኝ ቁጥር አይደለም። የአርሰናሉ አለቃ ሚኬል አርቴታና የስፖርት ዳይሬክተሩ አንድሪያ ቤርታ በክረምቱ የዝውውር መስኮት ላይም ያለውን ሁኔታ እንግዲህ ለመፍታትም ይፈልጋሉ ተብሏል። የቲምቶክ የዝውውር ዘጋቢ ፍሬዘል ፍሌቸር በኖቬምበር 2024 የኒውካስል ዩናይትድ ኮኮብ አሌክዛንደር ኢሳክ በ2025 ክረምትም የአርሰናሉ አሰልጣኝ የሚኬል አርቴታ የህልም ኢላማ መሆኑን ዘግቦ ነበር። ኒውካስል ግን እንግዲህ ኢሳክን ለማቆየት ቆርጦ ተነስቷል። ምንጮች ለቲም ቶክ እንደገለጹት ማክፓይሶቹ ከአጥቂው ከ120 ሚሊየን ፓውንድ እስከ 150 ሚሊዮን ፓውንድም ሊፈልጉ ይችላሉ የሚል መረጃ ነው ያወጣው። በክረምቱ የዝውውር መስኮት አሌክዛንደር ኢሳክ ወደ ኤሚሬትስ ስቴዲየም ለመዘዋወር ክፍት ነው የሚሉ ሪፖርቶች አሉ። እንደ ፌጂያስ ዘገባ አርሰናል ኒውካስል ዩናይትድ ከአሌክዛንደር ኢሳክ ጋር እንዲለያይ እንደሚያሳምነው በማሰብም 127 ሚሊየን ፓውንድ ሊደርስም የሚችል ዋጋ ለማቅረብ እየሰሩ ነው። አርሰናሎች አሌክዛንደር ኢሳክን በ127 ሚሊየን ፓውንድ ማግኘት ከቻሉ የቀድሞው የሪያል ሶሴዳድ አጥቂ በሰሜን ለንደኑ ክለብ ታሪክ ውስጥም እጅግ ውዱ ፈራሚ ያደርገዋል። አርሰናል በ2023 የእንግሊዛዊውን ኢንተርናሽናል አማካይ ዴክላን ዋይስን ማስፈረም የክለቡን ሪከርድ የሆነ 100 ሚሊየን ፓውንድ ክፍያ ለዌስት ሃም ዩናይትድ ከፍሏል። አሌክዛንደር ኢሳክ ለኒውካስል ባደረጋቸው 108 ጨዋታዎች 62 ጎሎችን አስቆጥሮ 11 አሲስቶችን አድርጓል። ኒውካስል በዘንድ የውድድር ዘመን በፕሪሚየር ሊግ የደረጃ ሰንጠረሽ አሁን ላይ አራተኛ ደረጃ ላይ ተቀምጠዋል። እንግዲህ የቻምፒየንስ ሊግ ቦታንም ለማግኘት ትልቅ እድል እንዳላቸው ነው የሚታመነው። ፖልስኮልስ ሩበን አሞሪምን አስጠንቅቋል። የማንቸስተር ዩናይትድ የቀድሞ ድንቅ ተጫዋች ፖል ስኮልስ ሩበን አሞሪም በዚያ የውድድር ዘመን በኢዩሮፓ ሊግ ላይ ለማተኮር ባደረገው ውሳኔ ይጸጸታል ብሎ ያምናል። በዘንድሮው የውድድር ዘመን የፕሪምየር ሊጉን ውጤት ችላ በማለት የተያዘው እቅድ አደገኛና በቅርቡም ወደ ኋላ ይመለሳል ብሏል። ፖል ስቆልስ ሩበን አሞሪም ታዳጊዎችን በሊጉ ለመጫወት ባደረጋቸው ውሳኔ እንደማይስማማ ተናግሯል። ምክንያቱም በደረጃ ሰንጠረዡ ግርጌ አጋማሽ ላይ መጨረሳቸው አይቀርም ብለዋል። ተጫዋቾቹ ሁኔታውን እንዲላመዱትና በሚቀጥለው የውድድር ዘመን ትልቅ ሚናን መጫወት እንዲችሉ አሁንም መጫወት እንዳለባቸውን የተናገረው ማንቸስተር ዩናይትድ በአንድ ጊዜ በሁለትና በሶስት ውድድሮች መጫወት መቻል አለባቸው። አሁን ሊጉን በግልጽ መስዋዕትነት ከፍለዋል። እኔ ይህንን አልወደድኩትም እናም አልስማማበትም። እናም በፕሪሚየር ሊግ ቡድን ውስጥም አንዳንድ መመዘኞች ሊኖሩ ይገባል ብዬ አስባለሁ ሲል የተናገረው ይህ ያልተገባ ፍላጎት ከሁሉም የመጣ ይመስለኛል። ምንም እንኳን ተጫዋቾች ይህንን ሀሳብ ባይቀበሉ አሰልጣኙ የመጣ ይመስለኛል። ዩናይትዶች በሊግ ውስጥ ጨዋታዎችን ለማሸነፍ እየተጫወቱ አይደለም። ደጋፊዎችም እንኳን የሊግ ጨዋታዎችን እንግዲህ እንደማያሸንፍም እያሰቡ ነው። ምናልባትም ደጋፊዎች እናሸንፋለን ብለው እያሰቡ አይደለም። የፈለጋችሁትን ተጫወቱ ግድ አይሰጠንም ብለው ያስባሉ ምክንያቱም ፕሪምየር ሊጉ ላይ ቡድኑ ተቸግሯል። ዩሮፓ ሊግን በማሸነፍ የቻምፒየንስ ሊግ እግር ኳስን እናገኛለን ብለው ያስባሉ። የዛኔ ሁሉም ነገር ይረሳል ብለው ተስፋ ያደርጋሉ። ለማንቸስተር የፕሪሚየር ሊጉ ሁኔታ በጣም መጥፎ ነው። በሚቀጥሉ ዓመት በዚህ ብቃታቸው ሊጸጸቱ ይችላሉ። እኔ እንደማስበው አሰልጣኙ በዚህ ጊዜ ጨዋታዎችን እንዴት ማሸነፍ እንደሚችል ለመማረም ሊጠቀምበት የሚገባ ይመስለኛል። ምክንያቱም በሚቀጥሉ ዓመት ይህንን አቅማቸውን እንደገና ይከሰታል በሚቀጥለው የውድድር ዘመንም ይህንን ቡድን የሚቀይር አይመስለኝም ሲል ነው የተናገረው። የማንቸስተር ዩናይትድ ዋለቃ ሩበን አሞሪም በቅርቡ የውድድር ዘመኑ መጀመሪያ ላይ ስለ ፕሪምየር ሊግ ውጤቶች እያሰቡ እንዳልሆነ ተናግሯል። በኢሮፓ ሊግ ዋና ዋና ተጫዋቾችን በማጫወት ለወጣቶች በሊጉ እድል እንደሚሰጥም ጭምር ነው አሰልጣኝ ሩበን አሞሪም ተናግረው የነበረው። ሪያል ማድሪድ ለመሸጥ የወሰናቸው አራት ተጫዋቾች አሉ። ሪያል ማድሪድ አራት ተጫዋቾችን በመሸጥ ከ400 ሚሊዮን ዩሮ በላይም ሊያገኝ ይችላል። ሪያል ማድሪድ በኤል ክላሲኮ በባርሴሎና ከደረሰበት እንግዲህ ተደጋጋሚ ሽንፈት በኋላ ሪያል ማድሪድ አንዳንድ ተጫዋቾቹን በተመለከተ ከባድ ውሳኔዎችን አድርጓል። ክለቡ አንዳንድ ጊዜ የጥራት ብልጭታን ቢያሳይም ለቡድኑ የወደፊት ጣፈንታ ቁልፍ አካል ሆነው ራሳቸውን ማረጋገጥ ካልቻሉ አራት ተጫዋቾችን ለሽያጭ ለማቅረብም ተዘጋጅተዋል። ሪያል ማድሪድ ከተጫዋቾቹ ሽያጭ ከ400 ሚሊዮን ዩሮ በላይም ገቢ ማግኘት ይችላሉ። በቡድኑ ውስጥ ለሽያጭ ከቀረቡት ቀዳሚ ስሞች አንደኛው ኦሪዮል ሹዋሜኒ ነው። የውድድር ዘመኑ ከአንቸሎቲ ጠንካራ ተጫዋቾች አንዱ ሆኖ የጀመረው ፈረንሳዊው አማካይ ከቅርብ ሳምንታት ወዲህ ግን ብቃቱ መልሶ እየቀነሰ ነው። ምንም እንኳን ተጫዋቹ ጥራት ቢኖረውም ወሳኝ በሆኑ ጊዜያት ግን ራሱን ማሳየት አለመቻሉን ተከትሎ ማድሪድ የገበያ ዋጋ 80 ሚሊየን ዩሮ ቢሆንም ከ90 እስከ 100 ሚሊየን ዩሮ የሚጠጋ ዋጋንም እየፈለጉ ነው። በአንጻሩ በከፍተኛ ሁኔታ ሲጠበቅ የነበረው የግራ ተከላካዩ በእርግጠኝነት ጥርጣሬዎችን አስነስቷል። ምንም እንኳን የገበያ ዋጋ ወደ 15 ሚሊዮን ዩሮ ማድሪድ ለመልቀቅ ከ15 እስከ 20 ሚሊዮን ዩሮም ሊደርስ እንደሚችል ነው እየተገለጸ የሚገኘው። ተጫዋቹ እንግዲህ ከቦርነመዝ ጋር ስሙ እየተያዘም ነው። ነገር ግን የወደፊት ህይወቱ በእርግጠኝነት አይታወቅም። ሌላው በሽያጭ ላይ ደግሞ ያለው ዳኒ ሰባዮስ ነው። የተጫዋች ዋጋ ከ10 እስከ 20 ሚሊዮን ዩሮ አካባቢ ነው። በመጨረሻም ቪኒሶስ ጁኒየርም ምናልባት ሊካተት እንደሚችል ወይም ደግሞ ሮድሪጎም በዚህ ዝርዝር ውስጥ ሊካተት እንደሚችል ይታመናል። የቪኒሲዮስ ጁኒየር እንኳን በርካቶች አይሆንም ሲሉ ነው ሀሳባቻቸውን እየሰጡ የሚገኙት። ቪኒሲዮስ 200 ሚሊዮን ዩሮ ግምት አለው። ብራዚላዊው ባለፈው የክረምት ተጫዋቾች የዝውውር መስኮትም ከሳዑዲ 300 ሚሊዮን ዩሮ የሚጠጉ ዋጋዎችም ቀርበውለት እንደነበር የምናስታውሰው ነው። የመልቀቅ እድሉ በጣም ጠባብ ቢሆንም፣ ነገር ግን ሮድሪጎ የተሻለ ከፍተኛ እድል አለው የመልቀቅ ተብሎ ነው እየተነሳ የሚገኘው። አሁን ላይ ሉዊስ ሱዋሬስ የባርሴሎና ወጣት ኮከቦችን ያሞግሷል። የቀድሞው የባርሴሎና ኮከብ ተጫዋች ሉዊስ ሱዋሬዝ የብሉ ግራናን ወቅታዊ ብቃት እንዳስደነቀው ተናግሯል። ሱዋሬዝ እንግዲህ ፔድሪና ላሚን የማልን አድንቋል። የሱዋሬዝ አስተያየት የመጣውም ባርሴሎና እሁድ እንግዲህ ከሪያል ማድሪድ ጋር በነበራቸው ጨዋታ በማሸነፋቸውና ባርሴሎና የላሊጋውን ሻምፒዮንነትም ካረጋገጠ በኋላ ነው ይህን ሀሳብ እየሰጠው። ስዋሬዝ እንግዲህ ከፓሽን ጋር በነበረው ቆይታ ስዋሬዝ የባርሳን ለውጥ አድንቆ የፔድሪና ያማል ጥምረትን አድንቋል። ባርሴሎና ሁሌንም ወደዋለው ቡድኑ አስደናቂ እንቅስቃሴን እያደረገ ነው። ቡድኑ በጣም ከፍተኛ ደረጃ ላይ የሚገኝ ቡድን ነው ያለው። እንግዲህ በዚህ ቡድን ውስጥም ልዩነት የሚያሳዩ ሁለት ተጫዋቾች አሉ። እነሱም ላሚን ያማልና ፔድሪ ናቸው ብሏል። ሌሎች ኮከብ ተጫዋቾች ያሏቸው እንደ ራፊኒሃ ያሉት ተጫዋቾች በአስፈላጊ ጊዜያት ጎል የሚያስቆጥሩ ሲሆን ነገር ግን ፔድሪ እያስመዘገበ ያለው ነገር በከፍተኛ ደረጃ የሚያስደንቅ ነው። ሌላኛው ስፔናዊ በዚህ ዓመት ልዩ ምልክት አለው። ያማል ዕድሜው ስንት እንደሆነ ያስገርመኛል። የአካዳሚ ፍሬ መሆኑ የበለጠ ደግሞ ያስደስታል ብሏል። ገና በ17 ዓመቱ ላሚን ያማል የብሉ ግራናን ቡድን በአዲስ መልክ አሻሽሎታል። ይበል እንዲህ እንዳለ ፔድሪ የብሉ ግራና የመሀል ሜዳ እይታና መረጋጋትን አሻሽሏል። የቅርብ ጊዜ ለውጥ በሃንስፍሊክ ታክቲካል መዋቅር ሊወስድ ቢችልም ላሚን ያማልና ፔድሪ በተከታታይ አስደናቂ አፈጻጸማቸው ሊመሰገኑ ይገባል። ያማል በዚህ የውድድር ዓመት 24 አሲስቶችን አድርጓል። ይህ በእንዲህ እንዳለ ፔድሪ በ56 ጨዋታዎች 14 የጎል አስተዋጽኦዎችን አስመዝግቧል። በባርሴሎና ከሁለቱ ተጫዋቾች ቀጥሎ ራፊኒሃ የቡድኑ ዋና ሰው ሲሆን ለባሉንዶር ከታጩትም ተጫዋቾች ቀዳሚው ራፊኒሃ ሲሆን ፔድሪም ለዚህ ሽልማት ከታጩት ሰው ይገኝበታል። ሻቪ አሎንዞ እስከ 2028 ድረስ የሪያል ማድሪድ አሰልጣኝ ለመሆን ይፈርማል። ፋብሪሲዮ ሮማኖ ሻቪ አሎንዞ እስከ 2028 ድረስ የሪያል ማድሪድ አሰልጣኝ ሆኖ ለመሾም ከስምምነት መድረሱን አረጋግጧል። ሁለቱ አካላት ለረጅም ሳምንታት ተደራድረዋል። አሁን ላይ ኮንትራት ለመፈራረምም ተስማምተዋል። ሻቪ አሎንሶ የሶስት ዓመታት ውልም ከሪያል ማድሪድ ጋር ይፈርማል የተባለው አሎንሶ በፊፋ የክለቦች የዓለም ዋንጫ ላይ ስራውን እንዲጀምር ታቅዷል። ሪያል ማድሪድ ሻቪ አሎንሶን በክለቦች የዓለም ዋንጫ አሰልጣኝ እንዲሆንም አቅደዋል። ትሬንት አሌክዛንደር አርኖልድ እዚያ እንዲገኝም ይፈልጋሉ። ሻቪ አሎንሶ በማድሪድ ክለብ እንግዲህ በዓለም ዋንጫው አዲስ ምዕራፍን ይጀምራል። አሎንሶ በእንግዲህ በስራው ለመጀመርም ዝግጁ እንደሆነ ነው እየተገለጸ የሚገኘው። የዓለም ክለቦች ዋንጫ በሰኔ 15 ይጀመራል። ሎስ ብላንኮቹ በመጀመሪያ በማያሚ ከአል ሂላር ጋር ይጫወታሉ። መጀመሪያ ላይ ሻቪ አሎንዞ በውድድሩ ኃላፊነትን ይመራል። እንግዲህ በሚለው ላይም ጥርጣሬ ነበረው። ከውድድሩ በኋላ ግን በአሰልጣኝነት የመሾም ፍላጎትም ነበረው። የእግር ኳስ ዳይሬክተሩ ሳንቲያጎ ሶላሬ በመጀመሪያው ለዚያ ውድድር ብቻ ጊዜያ በአሰልጣኝ ለመሾም ተዘጋጅተው ነበር። ሪያል ማድሪድ ወደፊት አሰልጣኛቸው ሆነ ለቀጣዩ የውድድር ዘመን ሲያቅዱ ለአሰልጣኙ ትልቅ የዝውውር ዋጋ እንደሚያቀርቡለትም ማርካ ያረጋግጣል። አሎንሶ ቀደም ባለው ጊዜ ከዓለም ክለቦች ዋንጫ በኋላ ቡድኑ ሊረከብ እንደሚችልም ተነግሯል። አሁን ላይ ግን የቡድኑ ፍላጎት ብዙም ጊዜ አልሰጠውም። በዚህ ወር ላሊጋ ካለቀ በኋላ በሚቀጥለው ሳምንት ይደርሳል። ከዚያም ቀጥሎ የሀገራት ጨዋታ ሲሆን አሎንሶ ከተጫዋቾቹ ጋር ለዓለም ክለቦች ዋንጫ ለመዘጋጀትም አንድ ሳምንት ይኖረዋል። አሰልጣኙ ከትሬንት አሌክዛንደር አርኖልድ በተጨማሪ ሌሎች ፊርማዎችን በዚህ ውድድር ዘመን ማግኘት ይፈልጋሉ። ዴን ሆችሰንንም እንዳጠናቀቁ የሚታወስ ነው። ጆዜ ሞሪኒዮ የማንቸስተር ነትር አሰልጣኝ ለመሆን ተወዳጁ ሰው ነው ተብለዋል። ጆዜ ሞሪኒዮ ሩበን አሞሪን ምናልባት በማንቸስተር ነትር አሰልጣኝነት እንግዲህ የሚለቁ ከሆነ አስደንጋጭ እጩ ሆኖ ብቅ ብለዋል። የ40 አመቱ እንግዲህ ሩበን አሞሪም በህዳር ወር ከኤሪክ ቴንሃግ ቡድኑን ከተረከበ በኋላ ጥሩ የውድድር ዓመትን በፕሪሚየር ሊግ አሳልፎ ብሎ ማንሳት አይቻልም። አሁን ለ16ኛ ደረጃ ላይ ነው የተቀመጡት። ፖርቱጋላዊው አለቃ በዩናይትድ የፕሪሚየር ሊግ የደረጃ ሰንጠረዡ 16ኛ ደረጃ ላይ የተቀመጠ ሲሆን አሞሪም ቢሄድ ሞሪኒዮ የመምጣት እድሉ አለው የሚሉ መረጃዎች ናቸው ዘገባዎች ያወጡት። ዘስፔሻል ዋን ወደ ኦልትራፎርድ በአስደናቂ ሁኔታ ለመመለስ ና የሀገሩን ልጅ ለመተካትም ተወዳጁ ሰው ነው ተብሏል። የ62 ዓመቱ ሞሪኒዮ ከግንቦት 2016 እስከ ታህሳስ 2018 የዩናይትድ አለቃ ነበር። በ2017 የሊግ ካፕንና የዩሮፓ ሊግ ዋንጫን ማሸነፍ ችለው ነበር። ዩናይትዶች በ2023 የሊግ ዋንጫን እንዲያነሱም ድረስ ለስድስት ዓመታት ሌላ ዋንጫ አላነሱም። ሰር ጂም ራትክሊፍ የአሁኑ የፌነር ባቼን አለቃ የማምጣት ዕድሉ ጠባብ የሆነም ይመስላል። ከሞሪኒዮ በመቀጠል ሩበን አሞሪምን ለመተካት በዝርዝር ውስጥ ሁለተኛው ሰው የኢፕስዊች ታውኑ ኬረን ማኬና ሲሆን ሰሜን አይርላንዳዊው በሞሪኒዮ እና በኦሌ ጉናር ሶልሻየርም በዩናይትድ አሰልጣኝነት በነበሩበት ጊዜ የአሰልጣኝ ቡድን ውስጥም ነበር። ሶስተኛው እጩ ጋሬስ ሳውዝ ጌት እንደሆነ የሚነገራል። ነገር ግን እነዚህ ሁሉም የሆኑት ምናልባት ሩበን አሞሪም የሚለቅ ከሆነ ነው። ቶማስ ፍራንክ ከዩናይትድ ስራ ጋር የተገናኘ ሰው ሲሆን የቴንሃግ ተተኪም ለማግኘትም ሲፈልጉ ቶማስ ፍራንክ እጩ እንግዲህ ውስጥም ነበረ። በዝርዝር ውስጥም የቀድሞ የባርሴሎና ቃሻቪ፣ ማርኮ ሲልቫ፣ ብሬንደን ሮጀርስ፣ ማውሪዚዮ ፖቼቲኖ፣ ኡናይ ኤምሪም ይገኛሉ የሚል መረጃ ነው እየወጣ የሚገኘው። ነገር ግን አሁን ላይ ሮበን አሞሪም ይለቃል ተብሎ በቅርቡ አይጠበቅም፣ በቀጣዩ የውድድር ዓመትም እንደሚታይ ጭምር ነው የሚገለጸው። ወንቸክ ሸዝኒ አዲሱን የባርሴሎና ኮንትራት አቅርቦት አረጋግጧል። ባለቤቴ እንደወሰን ትረዳኛለች ብለዋል። የባርሴሎናው ግብ ጠባቂ ቮንቻክ ሸዝኒ በክለቡ የቀረበለትን የኮንትራት ጥያቄ እስካሁን ምላሽ እንዳልሰጠን ያረጋገጠው ግብ ጠባቂው አሁን ያለው ውልም በውድድር አመቱ መጨረሻ ላይ ያበቃል። ፖላንዳዊው ተጫዋች በባርሴሎና ሪያል ማድሪድን ካሸነፈ በኋላ ናስቴቱን የሰጠው የ35 ዓመቱ ተጫዋች ባለፈው ክረምት ኮንትራቱ ሲጠናቀቅም ዩቬንቱስን ለቆ ባለፈው አመት ነሐሴ ወር ላይ ጡረታ ወጥቷል። ነገር ግን ከባርሴሎና እየቀረበለት ጥሪ ወደ ጨዋታ ለመመለስም ወስኗል። የቮንቼክ ሸዝኒ መመለስም በማርክ አንድሬ ቴር ሽቴገን ላይ የደረሰውን ጉዳት ለማካካሰም ሲሆን በጥሩ አርሃን ሰፍሊ ከኢኒያኪ ፔን አስቀድሞ ሼዝኒ ሸዝኒን ጀማሪ ለማድረግም ወስኖ ነበር። ከኤል ክላሲኮ በኋላ ሸዝኒ ከባርሴሎና የኮንትራት ጥያቄ እንደቀረበለት አምኗል። ይሁንና ለመቀበል ግን ገና ውሳኔ ሊሰጥ ነው። የሁለት ዓመታት ማራዘሚያ እንደቀረበልኝ አልደብቅም። ነገር ግን ከቤተሰቦች ጋር የሚበጀንን መወሰን አለብኝ። እኔ እንደማስበው እነዚህን ውሳኔዎች አንድ ላይ ለማድረግም የባለቤቴ ውሳኔ ወሳኝ እንደሆነ አስባለሁ እስካሁን ምንም አይነት ውሳኔ ላይም አልደረስኩም፣ ሲልም ተናገረው። በእኔ የእግር ኳስ ሕይወት ላይ የሚያደርጉት አብዛኞቹ ሰዎች ወይም ውሳኔዎች የባለቤቴ ተሳትፎ አለበት። በዚህ ምንም አላፍርም። ነገር ግን በጣም ያልተለመደ ሁኔታ ነው። እኛ ለአንድ አመት እዚህ ለመቆየት ተስማምተን ነበር። ህልማችንን ለማሳካትና ከዚያም ጎልፍ ለመጫወት ቆርጠን ነበር። በሚቀጥሉት ሳምንታት ተወስናለሁ። በዚህ መቆየት መቻለን አለመቻሌንም በቀጣይ ሳምንት አያለው ብለዋል። የመጨረሻው የባርሴሎና እቅድ በሚቀጥለው ሲዘን ቁጥር አንድ ሆኖ ቴርስቴገን እንዲቀጥል ነው። ሼዝኒ ደግሞ ተጠባባቂ በረኛ እንዲሆን ይፈልጋሉ። ብሉ ግናናዎቹ የኤስፓኞሉን ሁዋን ጋርሲያንም ፍላጎት አላቸው። ነገር ግን ሼዝኒ ኮንትራቱን ካደሰ በዚህ ክረምት ግብ ጠባቂ ለማስፈረም አይፈልጉም ተብሎ ነው የሚታሰበው። ውድ እና የተከበራችሁ ቤተሰቦቻችን በሁለተኛው የዩትብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን እያደመጧቻቸውን ይመስሉ ነበር። ስላደመጣችሁን ቆይታችሁን ከእኛ ጋርም ስላደረጋችሁ ከልብ ከልብ አድርገን እናመሰግናለን። ፎአርባሮ ፕሮግራሙን እየመራው ቆይታን ከእናንተ ጋር አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመለሰን የምንገናኝ ይሆናል። መልካም ቀን፣ መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።